መታ እዚህ ጋር እያለቀሰች ስትናገር ስለ ንፍጧ። እረ ሶፍት የለም። ንፍጥሽን ተናፈጪ። ምንም ብታረግሽ እናትሽ ናት። እናት በእንጀራ አባት ብታስገፍርም እናት ናት። እናት ልጆቿን ገስታውስ ወስዳ ለዲያስፖራ በዶላር ብትሸጥም እናት ናት። ምንም ብታረግሽ እናትሽ ናት። አርፈሽ ተሸጪ። አርፈሽ በእንጀራ አባት ተደፈሪ። ባታገባስ ከወለደች በኋላ እሷ ብቻዋን ጾሟን እንዳታድር ብላ የእንጀራ አባት ቤት አምጥታ ባታገባስ ወለደች አደግ አርፋ ልጇን አታሳድግም? ባሏ ሞተባት ወይ ከባሏ ጋር ተፋታች። ባልታገባስ እሷ ጾሟን አልጋ ላይ ጾሟን ላለማደር ባልታገባለች፣ ታገባለች። የእንጀራ አባት ሴት ልጇን ይደፍራል። ከዛ ሲደፍር ነውሯን ጎረቤት ዘመድ እንዳይሰማ እያወቀች ጸጥ፣ የልጇን ህይወት ታበላሻች። ከዛ እንደትሲቻ አይነቷን እናት ልጅየው አድጋ ቁስሏን ወታ ሚዲያ ላይ ስትናገር በእኔ ይብቃ፣ በእንጀራ አባት የሚደፈሩ ልጆች በእኔ ይብቃ ብላ ሚዲያ ላይ ስታወጣ ልጅቷን ያወግሷታል። እናትሽ አደለች በእንጀራ እኛ በቃ ካላልን በስተቀር ልጆችን ለማዳን እኛ በቃ እናቶች የሚሰሩት በቅድም አሁን፣ ፖሊስ ይዟት ከዱባይ ዱባይ ምድር ላይ ልጇን ጥላ ሄደች አለች። አሁነች እናት ፖሊስ ይዟት ነው። እባካችሁ ልጅ አለኝ እያለች ከመጥፎ ቦታ ስለተያዘች፣ ከሽሻ ቤት ስለተያዘች ልጅ እንዳላት እራሷ ነበር ቡና ቤት፣ ሺሻ ቤት ምናምን ድንገት መጥተው ፖሊሶች ሲያፍሱ ልጅ አለኝ ቤት ትያቸው ራሱ አይሰሙሽም። ይወረውሩሻል፣ ወደ እስር ቤት ገባሽ። አሁን ኢትዮጵያ ውስጥ አልቅሳ አልቅሳ አልቅሳ አልቅሳ ለት ሞጮች ይናል። እኔ ብር አሰባስቤ ቲኬት ለምኜ ፕሮሰሱ እያለቀ ነው፣ ልጇን ወደ ሀገር ቤት ለማስገባት ከእናቷ ጋር ለመቀላቀል። ገባሽ ኢካማ ከሌላት ልጇን ይዛ ሀገር ነው መግባት ያለባት። ያ ስህተት ነው። አዎ ስህተት ነው ብለን በስህተትነቱ ካመንን ደግሞ እሺ ያ ስህተት አለፈ። ከዛ ምንድን ነው ዛሬ ላይ ማድረግ ያለብን መፍትሄው? ብለን በመሸፋፈን አስመሳይ በመሆን እና መሸፋፈን ሳይሆን እኔ ያን ሕፃን ስለሆንኩ ነገሩን ስለማልረዳው ነው። ገባሻ እነሱ ያሉበት የቤተሰብ ቪዛ የሚባል ነገር አለ ለልጅቱም ለእናቲቱም፣ ለማሰራት ነገር ግን ልጅቱ እዚህ ስለተወለደች እዚህ ስለተወለደች የእሷ እዚህ ማለቅ ይችላል። እናትየቱን አግብቶ ማሰራት ያለባት ሻ በእንደዚህ አይነት መንገድ እና ሶስታቸውም ባለይቃ መሆኑ አብረው እንዲኖሩ ላለመለያየት ተብሎ የተደረገ ነገር ነው። እኔ የተነገረኝ እንደዚያ ስለሆነ እንደዚያ ነው። ዞሮ ዞሮ ስህተቱ ስህተት ነው፣ ግን ይሄ ሁላ ነገር ያስከፍላል? ወይስ ይቺ ሴት ይሄን ነገር ማድረጓ ተገቢ ነው? በፍቅር እኮ ቢሆን፣ በፍቅር እኮ ቢሆን እሷ አሳድጋት አለ፣ ይችም ወልዳታለች እናት ለልጇ ኢቃማ ለማሰራት የራሷን ኢቃማ ቀድማ ለማስተካከል ወደ ኢትዮጵያ ገባች። በገባችበት አጋጣሚ ባልየው ሚስት እንዳለው አወቀች። አይደል እንደዛ ነው ታሪኩ። በኢትዮጵያ ሆና ኢትዮጵያ ሆና ሚስቱ እዛው ሳውዲ ሆና አንድ ሀገር ላይ የነ እንዳለው አጣቅም ነበር። እንዲገባኝ እየጠየኩሽ ነው። ቶሎ አይገባኝም ስጠይቅሽ ብቻ በምትመልሽልኝ ይገባኛል። ሚስቱ ሁለተኛ ሚስቱ የት ነበር የምትኖረው? ያችኛ ጅቡቲ በጣም ጥሩ። ጅቡቲ ነበር የምትኖረው። እሷን ልጇን ከአባቷ ጋር ጥላ ወደ ኢትዮጵያ ገባች፣ ቃማ ለማዘጋጀት ለማሰራት እ ለመመለስ ስትሞክር ቃማ አልተሳካም። ያሰበችው አልተሳካም ነው፣ ቃማ አልተሳካም። ኢትዮጵያ ውስጥ በተቀመጠችበት ሰዓት ቃማው ባለማሳካቱ ሚስቱን ከጅቡቲ አምጥቶ ሳውዲ የሚስቱ ቤት አስገባት። እሷ አይደለም ያመጣት ያቺ የባልሽ ሚስት እኮ ወደ ሀገር ገብታለች ማለት ስትሰማ፣ ራሷ ናት ከጅቡቲ ወደ ሳውዲ የሄደችው። እሱ በምን ሰዓቱ ጅቡቲ እየሄደ ነበር? ሚስት ያስቀመጠው ጅቡቲ የኢትዮጵያ ሚስት እኮ ናት። ኢትዮጵያ እያሉ ነበር እኮ የተጋቡት። የህፃነት የልጅነት ሚስቱ ናት። ጅቡቲ ለምን አመጣት? እሷ አላመጣትም። ራሷ ጅቡቲ ነጋዴ ናት። እሺ፣ ኢትዮጵያ ሚስት እያለው ለዚችኛ ኛዋ ሳይነግራት ነው ሌላ ሚስት ያገባው። ተፋተዋል። የኒካ ሚስቱ እኮ አደለችው እሷ ጋር አንድ ልጅ አለው። የኢትዮጵያ ሚስቱ ናት፣ እሷ ጋር አንድ ልጅ አለው። ተማም ከዛ ጅቡቲ ነጋዴ ናት። እሱ በሆነ ምክንያት እኔ ምን አይነት ወንጀል እንደሰራ አላቅም። የወንጀሉን ነገር ባህል አይሆንብኝ አላቅም የስ እሱ አብረው እየኖሩ ምን አይነት ወንጀል እንደሰራ ባል እስከዛሬ ድረስ ያልተነገረን ነገር ነው። እና ያንን ወንጀል ሰርቶ ሲሄድ እሷ ጅቡቲ ስለምትነግድ የኤርትራ መታወቂያ እንግዲህ ከየት ነው የሚወጣው? የኤርትራ መታወቂያ ምን ያደረገ ታዩ። ብቻ ወንጀል ሰርቶ ሳውዲ ድጋሜ መግባት አልቻለም። ወንጀልማ ሰርቶ ሳውዲ ገብቶ ሙቂም ሆኖ እየኖረ ነው። ወንጀሉን የሰራው ታዲያ የት ነው? ኢትዮጵያ ውስጥ ኢትዮጵያ ውስጥ መጀመሪያ ከኢትዮጵያ መግባት ስለማይችል እችኛዋ ሚስቱ፣ የመጀመሪያ ሚስቱ የመጀመሪያ እና ሁለተኛ እያልናረ የመጀመሪያ ሚስቱ የኤርትራ ፓስፖርት አሰራችለት። ውለታ ስለዋለችለት ከጅቡቲ ወደ ሳውዲ አመጣትና ሚስቱ አደረጋት፣ ቤቱ አኖራት። ይሄ ነው አላመጣትም። ምን ውለታ ትውልለታለች? በመታወቂያውማ እንደውም አስፈራራችው፣ ህይወቱን አመሰቃቀለችበት። ያንን አሰርታለት ታውቃለች፣ ታቃለች። መታወቂያ ያለው ከሷ ጋር ነው። ገባሻ እ ወደ ሳውዲ ሲሄድ ትቶት ሄዷል። ከእሷ ጋር እሷ እጅ ላይ ነው ያለው መታወቂያው። እና እሷ ሚስቱ ወደ አገር ገብታለች መባል ስትሰማ በራሷ ጊዜ ነው ወደ ሳውዲ ሄደችው። ሄዳ ያለበትን የኤርትራዊ ነው የሚል መታወቂያ ነው እጇ ላይ ያለው ወይስ ኢትዮጵያዊ? የኤርትራዊ መታወቂያ። ስለዚህ እሱ ሳውዲ ውስጥ የሚኖረው ፓስፖርቱ ላይ ናሽናሊቲው ኢትዮጵያዊ ነው የሚለው። ኤርትራዊ ዜግነቱ ያማ በኢትዮጵያዊ ነው። እሱ ኤርትራ ላይ ሲኖር ማን ነው እያለችሽ ያለችው የኤርትራ መታወቂያ ስራ የተበታች እሱ ደግሞ በኢትዮጵያ ፓስፖርት ነው ያለው። ታዲያ ምን ያገናኘዋል? ወይ አይገናኝም። ግን ምን መሰለሽ፣ አንድ ሰው የዛን ሰዓት የኤርትራ መታወቂያ አለው ከተባለ ይታሰራል። ለምን ኖረው? እሱ ወንጀል ሰርቶ ኢትዮጵያዊነቱን ለመሸፈን ነው ኤርትራዊ ነን ብሎ ነው ሰ የገባው አዎ በባህር መጀመሪያ እኮ ይዛኔ ግዴታ ኢትዮጵያ ሆነሽ አይደለም ሙቂ የምትሆኑ ሳዑዲ ከገባሽ በኋላ ማሰራት ትችላለሽ። ቃማ ከኢትዮጵያ ሰሆን ሙቂ መሆን ከገባ በኋላ ነው ያሰራው። ቃማ አዎ እንደዛ በባህር ግን ሲሄድ በኤርትራ መታወቂያ ነው የሄደው። እሺ በቃ ዞሮ ዞሮ ወንጀል ሰርቷል። ወንጀሉ ምን እንደሆነ አላቅም ብለሽ ናልፈው ና ወይ እኔ ጥያቄ ያለብኝ ከጅቡቲ መታ ቤቱ ስትገባ በሽጉድ ያቅራበት ነው ወየገባችሁ ከሽጉጥ በላይ በመታወቂያ ነው ያስፈራራችሁ። ሀገር መጀመሪያ በሰላማዊ መንገድ ልጅቱ ለሌላ ሰው ሰታት አደል ሄደችው። ሌላ የምንታሳድጋት ምንትንከባከባት ልጅ አብራን ነበረች ማለት ነው። ገባሻ እህቴ፣ ስትሄድ ማለት ነው። እሷ መታ እሱ ስራ ይሰራል፣ ሱቆች ነው የሚውለው ብዙ ጊዜ። አያይም ልጅቱን ከሌላ ሰው ጋር ነው የሚተዋት። ከዚችኛይቱ ጋር ልጅ አለው እሷ መታ ባለቤት እስክትመጣ ድረስ በሰላማዊ መንገድ በእህትና በወንድምነት ማለት ነው። ኖርማል ልጅቱ ከኔ ጋር ትሁን ብላ ስትለው አይ አያስፈልገኝም አለኝ ሲላል ምነው አገር መግባት አትፈልግም እንዴ? ትለዋለች ወይ እሷ መታ የታረፈች ከጅቡቲ መታ የት ቤት እየኖረች ነው የምትለው። ለባልዩ ች ነፍ ሞት ተዋታል። እኔ አሁን ያን ሰው ጋር ተቀምጠች ከጅቡቲ መታ ሰው ጋር ተቀምጣል። እሱ ደውላ ቤትህ መምጣት ፈልጋለሁ ከአንተ ጋር ቤቱ በመካከላቸው ሰዎች አሉ፣ የመለይ ደላሎች አሉ። ከእነሱ እነሱ ደግሞ የሁለታቸውም ወገኖች ናቸው፣ የአንድ ሀገር ሰዎች ናቸው እኮ። እንዲገባኝ ነው። ኮምፕሊኬትድ አታርጊብኝ። እየተወሳሰበ ነው ጭንቅላቴ ውስጥ ማሪ። እኔ በገባኝ ልክ ላስረዳሽ ስም እየሳለ እኔ እየገባኝ እየመጣው ነው። በስቴፕ መጣች ሳውዲ ታዩ፣ እነ የመኔዎቹ ደላሎቹ ገለመኔ ታያቸው። ደውላ የሚባ ካሌዳ ምን፣ ዞሮ ዞሮ ቤት መምጣትና ከአንተ ጋር መኖር እፈልጋለሁ፣ ልጅክን ማሳደግ ፈልጋለሁ ስትለው አልፈልግም አሳዳጊ ያለኝ አላት ሲላት፣ ሀገረ መግባት አትፈልግም ወይ ብላ አስገደደችው አልሽኝ። ከዛ እሺ ሀገሬ መግባት ስለምፈልግ ነጊቢ ብሎ አስገባት። አስገብቶ እስካሁን ድረስ አስራ ስምንት ዓመት አብሯት እየኖረ ነው። ግንብ ግን ባልና በሚስትነት አይደለም። አንቺ በምን አወቅሽ? አንድ ቤት አብረሻቸው ትኖሪያለሽ? ወይስ መኝታ ቤታቸው? አንድ ቤት አይኖሩም። አንድ ቤት አያድሩም። ወደ አንድ ቤት፣ እኔ አሁን እህቴን እኮ ፈቷታል። ሌላ ስድስት ሴት አግብተዋል። አልኮሽ ገባሻ። አንድ ሰው ረመዳን ላይ ሰው ስላስፈጠረ ብቻ፣ ይኸውልሽ ጥሩነት ከቤት ይጀምራል። ጥሩነት ከሚስት ይጀምራል። ጥሩነት አደለም የማውራት ያስማይት ሙት። ቅድም እየሰማች ነበረ። በጣም ያስፈጠረው የለም። ገዛለት ሰው የለም። ባሏ ነው። አዎ፣ እናንተ አበሾች ሀበሾች ወንድምን ጥሩነቱን የምንመሰክረው በሚሰጠው ሰደቃ፣ በሚያደርግ ሰደቃው ለራሱ ነው። እኔ ይሄ ሰው ዛሬ ላይ እኮ ክፋቱ ማውራት እኮ ይቀለኛል፣ አደለን እንደሁም አንድ ሰው የሚባለው ለቤተሰቡ ጥሩ ሲሆን ነው፣ ለሚስቱ ጥሩ ሲሆን ነው። ስድስትስ ሚስት እያገባ ጥሩ ሰው ሊባል አይችልም፣ ሰደቃ ስለሰጠ። ስድስት ሚስት እኮ ያገባው አሁን ነው እኮ። ሴቱ ቤት እኮ ናት ይሄን ሁላ ነገር ያመጣችበት። አዎ እሷ ላይ መፍረድ ይቀላችኋል እሱ ላይ ከመፍረድ። እሱ መጀመሪያ ለሚስቱ ቢታመን ነው ኢትዮጵያ ሚስት አስቀምጦ ሳውዲ አንቺን እህት ከሚያገባ ሁሉ መሻክል አልመጣም ነበር። እሱ በአንድ ሴት የሚረጋ ኖሩ እሷን እኮ ተሻገር ተጣሪ ተፋተዋል። ወንዱማ ውበት ነው ብር ስለሚሰጥ። ኔ ሲጀምር እንደዛህ ይሄን ነገር ከአንቺ ጎን ነኝ። አንቺ ከምትቃወሚያቸው መካከል ነኝ ማለት ነው። ገባሽ? ግን እሱ ያኔ ፈቷታል፣ ተለያይተዋል። የልጅ እነ ሚስቱን አተጋብተው አንድ ልጅ ወልደው ነው። ሌላ ሚስቱ አደለችም እኮ ራሷ ናት እኮ የምትመሰክረው። ሚስቱ ካልሆነች አጅነቢ ሴት ጋር ደግሞ አንድ ቤት መኖር ሀራም ነው። ሚስቱ ካልሆነች አጅነቢ ማን። እንግዲህ ስራ ለሰሪው ለራሳቸው ነው ይሄንን ይሄ እነሱ ናቸው የሚታሰቡበት የሚጠየቁበት። ደግሞ ወንድና ሴት አብረው አስራ ስምንት አመት አንድ ቤት ኖረው ምንም አንድ ቤት አይኖሩም። ኢትዮጵያ አንድ ቤት አደለም የሚኖሩት ውድ፣ ያን ስም መጀመሪያ የነበራቸውን ቤት እኮ በስም ያዞርልኝ አለችው፣ በስሙ አዞርላት። እሱ የሚኖረው እሱ የሚኖረው እኛ ከሱ ጋር ወደ እኛ የሀያ ብር ትራንስፖርት ከእኛ ጋር ልጅቱ ወዳለችበት የሰላሳ ብር ትራንስፖርት፣ የአምሳ ብር ትራንስፖርት ተራርቀው ነው የሚኖሩት። አንድ ቤት ውስጥ አደለም ኢትዮጵያ አብረው የሚኖሩት። ይሄዳል የያታት ልጁ ናት። ቢኖሩም ደግሞ እሱ ለራሱ ነው የሚጠየቅበት። እኔ ምን አገባኝ ስለሱ ወንጀል ማለት ነው። ራሳቸው እዛ ይጠየቁበት እንደፈለጋቸው የሆኑ። እኔ አሁን መፍትሄው ምንድን ነው? እህቴ ተሳሳተች፣ ኔ ስህተቷ ነው። ስህተቷን አምነናል፣ ተቀብለናል። አሁንም ቆይ እንመለሳለን። አሁን የእህትሽ ልጅ ሳዑዲ ተወልዳ ያደገችው የእህትሽ ልጅ ኢትዮጵያ በህይወቷ ገብታ አታውቅም አይደል? ኢትዮጵያ እንኳ አልሰማሽኝም ማለት ነው። ሪም ሰምተሽ ከሆነ ንገረ ኢትዮጵያማ መታ እኛ እንኳን ሄደ እንድናያት አልፈቀደችልንም። የሆነ ነገር ይዘን ስንሄድም መርዝ ታበሏታላችሁ እያለ በህፃንነቷ ሳታገናኘን ዝም በይ እንዲገባኝ፣ አሁንም ዝም በይ። ስንት ዓመታት በኋላ የእንጀራ እናት በመታወቂያ በኤርትራ መታወቂያ አስፈራርታው ቤት ውስጥ እንድትገባ ፈቀደላትና ስንት ዓመት አብረው ኖሩ ሳውዲ ውስጥ። የስድስት ወር ልጅ እያለች የስድስት ወር ልጅ እያለች ነው ዋህ የገባችሁ ከተማ ህፃን ሆና ማለት ነው። እሷ አመት ስትገባ ደግሞ በዘጠኝ ወሯ ነው። እህትሽ ልጇን በስድስት ወሯ ሳውዲ ጥላት ኢትዮጵያ የእንጀራ እናት ወዲያው ገባች። በቃ የእንጀራ እናት ገብታለች። የእንጀራ እናትና የእህትሽ ልጅና አባቷ አንድ ላይ ቤት ውስጥ ሳውዲ ምድር ላይ ስንት አመት ኖሩ? ጥያቄ ውጥር ብቻ አመት፣ ስንት አመት? ለምን ስንት አመት አልኖሩም? ወራት ነው የኖሩት። ስንት ወር

ስንመለስ እና ሳውዲ ስንት ጊዜ እንደኖሩ ከዛ ኢትዮጵያ ገብተው፣ እሺ እንትንስ ሳውዲ አስፈራርተው ነው። በገዛ ሀገሩ እያስፈራራችነው ነው። አስራ ስምንት ዓመት አንድ ቤት አብሮ የኖሩት ጭራሽ ኢትዮጵያ ውስጥ ነው ጭራሽ ኢትዮጵያ ውስጥ አገሬ ላይ ሆኖ ነው ሰው ልጄን አግቶብኝ ልጄን እንዳያስነካኝ የቻለው አገሬ ላይ። የሰው ሀገርስ እሺ ፈርቼ ነው ይባላል። አገሬ ላይ ወይም ውክልና በሶስተኛ ውክልና አልፈልግም። ይህም በውክልና ስለሆነ ያልገባኝ እኔ ሕክምና በውክልና አልወድም። እሷ አሁን እኮ መጨረሻ ላይ አብይ መክሰስ እኮ ነው የሚፈልጉት ሴትዮዋን መክሰስ ኢትዮጵያ ውስጥ ሆኖ እንዴት ዝም አሉ። እሱ ነው ግን እንደውም ዘዴ እቺ ባለ ሁለት ባሏ ማስገብኝ ያለች ነው። ማስገባት የማዳም ሆኖ ባል ያላት ባ ባለ ሁለት ባሏ ስት እሷ ሁለት ባል ያላት መሰለኝ አሳስቦ ነበረ። ለምን አላውቅም የሚደሳቅ ያለሽ የዛ ቀን የወሬዋ ፍጥነት ጊዜ ላይ ነው ያለው። ኮምፒውተር ተረጋግቶ ይሆን ሀቡ? እየጠራች ነው ማዳም። ለውጣ ነው ለውጣ ነው ሀቡ። እንዴት ነሽ? ሰሚራ፣ ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ?

አዲስ ነገር ያው ያንን ቀን መተን አልነበረም ወደ ላይ እና ከዛ በኋላ ሰውየውን ደግሞ ትናንትና ወይም ካንስሌሽን ስጠኝ አለችው እሷን ጠይቅ ያልኳት ለምን እሷ ብር ስላልሰጧት ማለት ነው ከዛ ስጠይቀው ከዛ በቃ ወይ ካንስሌሽን ስጠኝ ወይም ብሬን